በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ በመልካምነቱ በበጎነቱ ከዘላለም ጥፋት አምልጠን ወደ ዘላለም ክብርና ርስ የተሸጋገርን የተሸጋገራችሁ ከሰማያት ወርዶ ከእናታችን ከመቤታችን ተወልዶ መደላችንን ለመክፈል መስቀል ላይ እጆቹን በዘረጋ ጊዜ ላይ የተከፈለለት የዳነ ሕዝብ የሆነን የሆናችሁ የመድህን የዓለም ልጆች ሁላችሁ በጌታችን በመለካችን በአይታችን በኢየሱስ ክርስቶስ ሰላም ሰላም ለእናንተ ይሁን። እግዚአብሔር አብ ከመንፈስ ቅዱስ ጋር በጌታችን በክርስቶስ ስም የተወደደ የተመሰገነ ይሆን። እግዚአብሔር ልጆች እንግዲህ ትምህርቱን የምትሰሙ ቤተሰቦቼ ሁላችሁ ቤተሰብ ሆናችሁ እንድትወጡ ቤተሰብ በመሆናችሁ ደግሞ እንደምትመርቁን ከልባችሁ ተስፋ እናደርጋለን። ወደ መልካም ቤተሰብን የጠራ ናችሁ። እግዚአብሔር ይባርካችሁ። እንግዲህ ማታ ለሊት ከመተኛታችን በፊት ማድረግ ያለብንን መንፈሳዊ ልምምድ ነው ዛሬ የምንካፈለው። እንደምታውቁት መጽሐፍ ቅዱስ ስለ ማታ የሚናገረው ሽግግር እንደሆነ አድርጎ ነው። ማታም ሆነ ና በኋላ ደግሞ እንደገና አዲስ ቀን እንደመጣ እስከ ማታም ድረስ እርኩስ ነው ይላል። አንድ አንዳንድ የህግ መጽሐፍ ቅዱስ ላይ ያሉ የህግ ሀሳቦች ዘለባን 15 ላይ ለምሳሌ ከበታችሁ ፈሳሽ ነገር የወጣበት ሰው ሚልና እስከ ማታ ድረስ እርኩስ ይሆናል። ከማታ በኋላስ ወደ ሌላ በራፍ ይሸጋገራል ማለት ነው። ስለዚህ ብዙ ጊዜ ሰዎች ማታ ሲባል የጥፋትና የቆሻሻ ወይም ደግሞ የሚያስፈራ ነገር ምሳሌ አድርገው ለማሳየት ይሞክራሉ። መጽሐፍ ቅዱስ ግን ርኩሰት ቀኑ ርኩሰት ማታ ነው። በቃ ህጉም ያልቀው ከማታ በኋላ ሌላ አዲስ ሰው እንዳረከሰ ሰው ተቆጥሮ የሚወጣበት የሚመላለስበት ሰዓት ነው። ስለዚህ ማታን እንደ ሽግግር ጊዜ ነው የምንመለከተው። እኛ ክርስቲያኖች የእግዚአብሔር ልጆች ነን፣ በክርስቶስ ደም ተቀድሰናል፣ የዘላለም ሕይወት አግኝተናል፣ ድነናል። ነገር ግን በቅዱስና ደግሞ እያበብን እያበብን የምናፈራ ብሩካን የእግዚአብሔር ልጆች ነን። እኛ ይኸውላችሁ የእግዚአብሔር ልጆች እንደ መሆናችን መጠን የመሸው ምሽት ሁሉ ለእኛ ማታ አይደለም። የተባረከው አብርሃም ተስፋውን ይመለከት የነበረው በለሊት ነበር። እግዚአብሔር በኦሪት ዘፍጥረት ምዕራፍ 15 ላይ ድንኳን ውስጥ ሲቆዝም፣ ልጅ አላገኘው ወራሽ አላገኘው የሚወርሰኝ የቤቴ ሰው ኤልኤዜር ነው እያለ ሲተክዝ፣ እግዚአብሔር ወደ ውጭ አወጣውና ወደ ሰማይ ቀና ብለህ እያሉ በለሊት በማታ ነበር። ምክንያቱም ከዋክብትን ትቆጥራቸው ዘንድ እስቲ ብሎት ነበር። ከዋክብት እንዳይቆጠሩ ሆነው የሚታዩት በማታ ነው። ስለዚህ ለአብርሃም ማታ የበረከቱ ሰዓት ሆኖለት ነበር። ስለዚህ አብርሃም ማታ ሲባል መጥፎ ትዝታ አይደለም ያለበት፣ እግዚአብሔር እሱን የተናገረበት ተስፋውን ዘር የተመለከተበት የተቀደሰ ሰዓት ነው፣ ማታ ለአብርሃም። እግዚአብሔር ልጆች፣ አብርሃም ብቻ አይደለም። የልጅ ልጁ ያዕቆብ ከአጎቱ ከሶርያ ወደ ከናን ሲመለስ ያቦቅ በሚባል ሸለቆ ውስጥ ሲታገለው ያደረው በማታ ነበር። እስኪ ነጋ ድረስ ታገለው፣ እግዚአብሔርም ባረከው፣ እስራኤልም አለው። ከዛ ያቆብም ተነስቶ ሰውነት ሄደና ቀረች እግዚአብሔርን አይቻለሁ ሲል ቦታውን ጵንኤል ብሎ ሰየመው። እነዚህ ታሪኮች ሁሉ የሆኑት በማታ ነው። እግዚአብሔር ልጆች፣ ስለዚህ እኛ የእግዚአብሔር ልጆች ማታ ፍርሃታችን፣ ጭንቀታችን፣ የሆነ አስፈሪ ነገራችን እርግማናችን፣ እርጉሰታችን አይደለም ማለት ነው። ስለዚህ ማታችንን ከመተኛታችን በፊት ቀድሰነው ልናድር ይገባል። እግዚአብሔር ልጆች ከመተኛታችን በፊት ማድረግ የሚገባንን የተቀደሱ ልምምዶች ስናደርግ በትክክልም ማታችን የበረከት ማታ ይሆናል። እግዚአብሔርና ሰው ለመገናኘት ጸጥ ያለው ሰዓት ማታ ነው። ብዙ ጊዜ ትግሃ ሌሊት ያላቸው ወይም በሌሊት የሚተጉ ጸሎተኛ ሰዎች በቀን ከሚጸልዩት የበለጠ ፈጠን ያለ መላሽ የሚያገኙት ይወላቸው የሌሊቱን አጋንንት መጥተው በዛ ጸጥታ ውስጥ ተመስጠው ስለሚጸልዩ ነው። አይምሮ ወደ ራስ እንዲገባና እንዲሰበሰብ ያደርጋል። ማታ ማታ ነው ሰዎች የሚሆኑበት ሰዓት ቢሆንም ደግሞ ለተቀደሱ ሰዎች ማታ የመቀደስና የበረከት የጸሎት ምሽት ሊሆን ይችላል። እግዚአብሔር ልጆች፣ ስለዚህ በማታ ማድረግ የሌሉብን ጉዳዮች፣ የመጀመሪያው ነገር አብስቶ መመገብ። አብስቶ መመገብ በማታ እንደምታውቁት ነው። ሳይንስም ከመሸ በኋላ አትመገቡ ይላል። እምነትም ደግሞ እንደዚሁ። ሆዳችን ባዶ ሲሆን መንፈሳችን ይነቃቃል። ሆዳችን ግን በሞላ ጊዜ መንፈሳችን ይደክማል። መጸለይ ያቅተናል። ብዙ ጊዜ መጸለይ የሚያቅተን ሰይጣን ስላለብን አይደለም፣ እግዚአብሔር ልጆች ጠግበን ስለምንመገብ ነው። ሰውነታችን መሸከም ያቅተናል። ስጋችንን መሸከም ያቅተናል። እና ደግሞ ሰውነታችን በጠገበ ጊዜ የተለያየ ሆርሞን ስለሚያመነጭ በሰውነታችን ላይ ያለ መረጋጋት መንፈስ ይኖርበታል። ይሄ ሰዓት ደግሞ ለጸሎት አይሆንም። ብዙ ጊዜ እራት የሚበሉ ሰዎች ለመጸለይ ይቸገራሉ። ከማይበሉት ይልቅ የሚበሉ ሰዎች በጸሎት ደከም ማለት ነገር አላቸው። ያ ማለት እራት የሚበሉ ሰዎች አይጸልዩ ማለት ግን አይደለም። ስለዚህ እራታችንን ቀደም ብለን መጨረስ የመሻ አካባቢ እስከ 10 ሰዓት እስከ 11 ባለው ሰዓት ውስጥ እራታችንን መመገብ ወይ ደግሞ እራታችንን ትተን ማደር ይሄ በጣም ወሳኝ ነገር በሰላምም ለመተኛት እግዚአብሔርንም በተረጋጋ ህሊና ለማምለክ ማታው በጣም የተሻለ ሰዓት እንዲሆን ያደርገዋል። ይህ እንግዲህ የመጀመሪያው በማታ ማድረግ የሌለብን ነገር ነው። ሁለተኛ በማታ የቴሌቪዥን መስኮቶችንና ረዥም ሰዓት የስልክ ስክሪኖችን በማየት ህሊናን አለማድገብ ነው። እግዚአብሔር የሚሆን የህሊና ክፍል አለ ስልክ የማይገባበት ሌላ የወጓዳይ ጉዳይ የማይገባበት ሌላ የኑሮ ጉዳይ የትዳር ጉዳይ ማይገባበት እግዚአብሔርን ብቻ የምናስብበት የተለየ ሰዓት አለን። ያንን ሰዓታችንን ግን ብዙ እስክሪን በማየት ልንረሳው እንችላለን። ስክሪን ተቀምጠን እስክሪን ላይ የሚፈጀውን ሰዓት በኋላ ነው በሳምንት ውስጥ ቆጥሮ እስክሪን ላይ ሲጽፍላችሁ የምትደነቁት። ይህ ያም ሰዓት ተቀምጨ ነበሩ የምትሉት እንደዚህ እንድንል ያደረገናል። ለምን ብዙ ሰዓት እንደተቀመጠን ነው የሚነግረን። አናቅፎም ግን ብዙ ሰዓታችን ይቃጠላል ማለት ነው ስክሪን ላይ። እግዚአብሔር ፊት ቆመን ለመጸለይ በእግዚአብሔር መለኮታዊ ብርሃን ለመነካትና ለመቀየር እድል አልሰጠንም ነው እግዚአብሔር። ስለዚህ ማታ ማታ የምናየውን ስክሪን አጠቃላይ መቀነስ ይቻል መተው ያስፈልጋል። በተለይ እግዚአብሔር ሰው ለመሆን መንፈሳዊ ልብ እንዲኖረን ከፈለግን፣ በእውነት መለወጥ ከፈለግን ህሊናችንን ቢዚ ከሚያደርጉ ከማይጠቅሙ ቀላላ ምንጮች ራሳችን መጠበቅ ይገባናል። እግዚአብሔር ልጆች፣ በማታ ሰዓት በተለይ ከእግዚአብሔር ጋራ ማሳለፍ የምንፈልግ ሰዎች አእምሯችንን ቢዚ ከሚያደርጉ ከሚያስጨንቁ ውይይቶች ራሳችን መጠበቅ አለብን። ብዙ ጊዜ ባልና ሚስቶች ማታ ሰዓት ይገናኛሉ። ስለዚህ የሚያስጨንቁ ጉዳዮች የተጠራቀመው ማታ ነው የሚወሩት። የሚያናድዱ፣ የሚያሳስቡ እነዚህ ጉዳዮች ሰውነትን ይረብሻሉ፣ አእምሮን ይረብሻሉ። መጸለይ እንዲያቅተን ያደርጋል፣ በሰላም እንዳንተኛ ያደርጋል። ሰው ደግሞ ሰላም ካልተሰማው መጸለይ አይችልም። ልጸልይ እንኳን ቢል አፉ ነው የሚጸልየው ልቡ የሚያሳስቡና የሚያስጨንቁ ጉዳዮች ካሉ ቢያድሩና ጠዋት ሲነጋ ብንሰማቸው እና ባልና ሚስቶች አልጋ ላይ በሆናችሁ ጊዜ ሰላማዊ ውይይት በምታደርጉባቸው ሰዓቶች ያንን ጉዳይ በማንሳት የአእምሮ ሰላም እንዲጠበቅና ሰው በሰላም እንዲተኛ ማድረግ መተኛት በራሱ ለሰው ጤነኛ ነገር ስለሆነ ማለት ነው። እና የሚያስጨንቁ ጉዳዮች፣ የሚያናድዱ ጉዳዮች፣ የተወሳሰቡ ጉዳዮች ማታ ላይ በእንቅልፍ ሰዓት ላይ ማውራት በቃ የቤት ስራ ይዞ ማደርና አይምሮ መረበሽ ነው። በዛ ሰዓት ደግሞ ማንም ሰው እግዚአብሔር ለመጸለይ መንፈሱ አይዘጋጅም። የጸሎት እንቅፋት ነው የሚሆነው ያ ነገር። ስለዚህ በማታ ሰዓታችን ሁልጊዜ የሚያስጨንቁ ንግግሮችን ከመስማትም ሆነ ከመናገር መቆጠብ አለብን። ሌላው በማታ ሰዓታችን በማታ ሰዓታችን ለልጆቻችን መስጣት የሚገባንን ፍቅር ለቤተሰቦቻችን መስጠት አለብን። እንዲህ ሲባል ቤተሰብን ዘግቶ ትዳር አጋርን ዘግቶ ኑሮን ዝግትግት አድርጎ ከእግዚአብሔር ጋር ማድረው ብሎ ልጆች ብቻቸውን እዛ ሆኖ እየናፈቁ መሆንም ግብዝነት። ልጆችን አጫውቶ ባለቤትን አስተኝቶ በሰላም ነገሩን ጥቅ ከተያዙ ባለ ከእግዚአብሔር ጋር መሆን ይቻላል ግን ማታ ሙሉ ለሙሉ ቤተሰብን ርቆ ማኖር ልክ ያልሆነ ልምድ ነው። ከቤተሰብ ጋርም ደግሞ ጥብቅ ብሎ መኖር እግዚአብሔር ረስቶ እሱም ልክ ያልሆነ ልምድ ነው። ሚዛናዊ በመሆን ምሽታችንን ለቤተሰቦቻችንን በመስጠት ማሳለፍ እግዚአብሔር የሚወደው እጅግ አድርጎ አልፍቶ የሚወደው ነገር መሆኑን መረዳት ያስፈልጋል። እግዚአብሔር ልጆች፣ ሌላው መጨረሻ ላይ በማታ መጸለይ ሁልጊዜ መጸለይ ያስፈልጋል እንደተባሉ፣ ብዙ ካልተመገብን የሚያስጨንቅ ነገር አእምሮአችንም ካልወረሰው ለመጸለይ በጣም ይመቸናል። በምንፈልገው የሰዓት መጠን የጊዜ ገደብ መጠን መጸለይ እንችላለን። እስኪ ነገር መጸለይ የሚችል ሰው አለ አንድ ሰዓት መጸለይ የሚችል ሰው አለ። ሰላሳ ደቂቃ መጸለይ የሚችል ሰው አለ። አስር ደቂቃ የሚችል አለ። ግን ጸሎትን ቋሚ አድርጎ መጸለይ ያስፈልጋል። እግዚአብሔር ልጆች ማታችን ለጸሎት የተመቸ ነው። እግዚአብሔር ቃል ምንድን ነው የሚለው? ከሌሊት ግርማ እግዚአብሔር እንደሚጠብቅ ይናገራል። ሌሊት የሚያስፈራ መንፈስ አለው። ውጩ ዓለሙ አጋንንት የሚርመሰመሱበት ሰዓት ነው። ስለዚህ የሌሊትን ግርማ በቀን ከሚወረወር ፍላጻ የሚጠብቅ አምላክ ስላለ በመጸለይ የጠላትን ወጥመድ ማክሸፍ ያስፈልጋል። ማታ ማታ ሳትጸልዩ አልጋ ላይ አትተኙ። ለምን? ወደ አዲስ ሰውነት የምንሸጋገርበት ሰዓት ነው። ጸልየ ስንተኛ ብርሃን ልብሰን እንተኛለን። ስንነሳ በመንፈስ ቅዱስ ነቅተን እንነሳለን። ሌላ አዲስ ቀን ይመጣል

ጌታ ይቀበልን ብለን የምንልበት ኃጢአት የሰራን ከሆነ እሱ ላይ በደል መጸለይ ይቅር እንዲለን መጸለይ፣ አዛኙ ጌታ ኢየሱስ ክርስቶስ ይቅር እንዲለን መጸለይ፣ መሐሪ ጌታችን ኢየሱስ ክርስቶስ እንዲቀበለው ጸሎታችንን መጸለይና ማሰላሰል ያስፈልጋል። ማሰላሰል ያደረገልንን ነገር ያደረገውን ስራ፣ በመንገዳችሁ በሰው መንገድ ያንን እያሰላሰሉ መደነቅ ያስፈልጋል። እግዚአብሔርን ማሰብ ህይወት ነው ይላል። እግዚአብሔር ቃል ህይወት ነው። በአጠቃላይ ሌሊት ርኩሰት ሁሉ የሚያረቃበት ሰዓት እንደሆነ ሁሉ ሌሊታችንን ለበረከት መጠቀምን መለማመድ አለብን። እንደ አርጤክሰስ ደግሞ አንዳንድ ጊዜ መዝገባችንን ከፍተን የሚወዱንን ሰዎች የክሶቻቸውን ማንበብ የላኩልንን ነገር ያረጉልን ነገር እያሰቡ ማንን ጠይቅ ያለ ማንን ረሳው ማንን ታሞ የተኛው የትኛው ሰው እስር ቤት ያለው እያሉ እያሰቡ ያንን የከበረ ቁም ነገር ለመስራት ማቀድም በሌሊት ያስፈልጋል። አርጤክስስ በመንግስቱ መዝገብ ውስጥ ገብቶ መርዶኪዎስ የሰራለትን በጎ ነገር በማንበቡ ምክንያት ለመርዶኪዎስ ወርቀ ኮርቻ ላይ የለበሰች ፈረስ የሚጎትትለት የራሱ ፕራይም ሚኒስትር ሃማ እምብልታ የተነፋለት ከተማ ውስጥ እንዲዞር ያደረገውና ወደ ክብር ያመጣው ሌሊት ላይ የገለበጠው መዝገብ ነው። ስራ እንዳለው ሰው እናንበብ። ስራ እንዳለው ሰው የእግዚአብሔርን ቸርነት፣ እንዲሁ ደግሞ ሰው ለሰው ሰው ለኛ ያደረግልንን ነገር ፍቅራቸውን፣ ወዱን ሰዎች ረስተናቸው እንደሆነ ራስን መጠየቅ ነቃ ማለት ይገባል። በአጠቃላይ ላይነታችን ለበረከት መጠቀም ትልቅ ልምምድ ነው። የሰማነውን በልቦናችን ጻፍ። መንፈስ ቅዱስ ይባርካችሁ። እጁን ዘርግቶ ጌታችን ኢየሱስ ክርስቶስ ቤታችሁን፣ ልጆቻችሁን ይባርክ ይቀድስ። ትምህርቱ ላይ ኮሜንት ሳታደርጉ፣ ላይክ ሳታደርጉ ፍጹም እንዳትወጡ። እግዚአብሔር ልጆች፣ እግዚአብሔር ከእናንተ ጋር ያወቅ አሳሸናፊን ይሰላም